ሰላም ሰላም የኔ ወርቆች፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ በኒና ተባባሪነት ኪራ ላይ አንድ ሸፍጥና ደባ ልንሰራበት አስበናል። እቺ ቃሌ እሱ ናት በነገራችን ላይ እና ተባብረን እንግዲህ አንድ ነገር ልንሰራለት ነው። አሁን ላወራ ፈልጋለሁ ብዬ ውስጥ አውቄ እንጣላ ምናምን ብያቸው ከሆነ ሰው ጋር ተጣልቼ ነው የወጣሁት እና አሁን ይመጣል፣ በቃ እንጭርጭር ልበታለሁ እን እስከ መቼ ምናምን ብዬ እናደዳለሁ ምናምን ነገር ከዛ ምን እንደሚለኝ ምናምን አብረን እናያለን። ተጋበዙል። እንጠብቀው እና እስኪመጣ ድረስ አንዳንድ ነገሮችን ልበላችሁ ነው ልጥረው እታችን ያለሁት እና ህንፃው ላይ ዳጊ ዳጊ እየጠበኩ እኮ ነው። አይሰማኝም ወርዷል። አለ ምን አላቅም። ወጥቶ አለ ነበር የለም። ብቻ እምላችሁ ነገር ምን መሰላችሁ? ሰብስክራይብ እያደረጋችሁ ላይክ፣ ፎሎ፣ ቲክቶካችንን ፎሎ፣ ዩቲዩባችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደገና ደግሞ ኦፍራ ሲኒማን አሳድጉልኝ፣ ወቻውራ ሙሉልኝ እላለሁ። ተባበሩኝ። በጣም አመሰግናለሁ። የኒውዮርኮች እግዚአብሔር ያክብርልኝ እና ልጇል መጣም አለ ጣ ሰፋው አድርጉት ፍሬ ተናድጃለሁ ምን እንደምትለኝ እንት እንት እንደሚያደርጋት አታይም? እን አልነበርክም ውስጥ እና ምንም እንዳልተፈጠረ የምትቆጥረው ለምንድን ነው እሺ? ከማ ከዚች መንቃራ ጋር ነው እንዴት እንዴት እንደማናቀራት ብታይ እንዴ። ማነች ይህቺ መንቃራ? ሁሉም ነበር ሁሉም ተሰብስቦ እያየህ ነበር፣ እንደውም ያየህ ነበር። ሲጀመር ለምንድን ነው እሷን ችያት የምሰረው? ማነው መንቃራ? ከአንድ ሰው በስተቀር እዚህ ቤት መንቃራ አለ? በቃ ሲጀመር ብዙ ነገር ችዬ ሰርቻለሁ። ከእንግዲህ ጽናትን አቆማለሁ፣ አቆማለሁ በቃ እኔ ማንም ሲመናቀር አላየሁም እዚህ ቤት። በቃ ማንም ሲመናቀራት፣ እኔ ግን ስለተናደድኩኝ ስራውን አቁማለሁ። አለቀ። ምን ማለት ነው አቁማለሁ? ምን ተፈጥሮ፣ በምን ምክንያት ሲጀመር? ከአንድ ሰው ጋር ሰው ብለሽ አይደለም? ስራውን ምን ከዛ ሰው ጋር ተቻችዬ እኔ ማን ሲጀምር ኖሮ ታይ ነበር። ሲጀመር አንተ ብቻህን ለምን ምን እዛ ትሄዳለህ? ምን ማለት ነው ብቻህን እዛ ትሄዳለህ? እዛ ሲናል ነበረኝ እንዴ ነው ውጪ። በቃ አላውቅም። እሺ እሱን ተይው ና፣ ከማን ጋር ነው የጣላሽ? ምንድን ነው ያጣላሽ? ምንም የሚያጣላ ነገር የለውም። በቃ ኮንቲኒቲ ቀይር ያለችኝ፣ ከዛ ኮንቲኒቲ ቀይር ያለችኝ። ከዛ ደግሞ እሷ ዳይሬክተር አይደለችም ምን አደለችም። ለምንድን ነው የምታዘኝ? ማናት? ለምን ደማን ማንነቷን አንተን ነበር በቃ ምንም አያደርግልህም ማንነቷ እ እሺ በቃ ማንነቷ መናገር ካልፈለግሽ በቃ ተይ በቃ ማንም ትሁን ምንም ትሁን በቃ ተረጋጊና ስራሽን ስ ጀመር ስሜታ የሆነሽ እንደዚህ የምትሆን እንጂ ምንም የሚያገናኘው ነገር የለም አ ይህ ስራሽ ነው ስንት ዘመኖች እያቸው መኖሩ ስራዬ ነው ብዬ ኮ ብዙ ቻልኩኝ ማንን ይቻል ሲጨመር ማን ነው የማይጮህብኝ ሁሉም እየተቆጣ ነው የሚናገረኝ ኧረ ማኪ በመድኃኒዓለም የሌለ ነገር አትውሪም እዚህ ቤት ማን ጮኸብሽ ነው ማን ተናግሮሽ ነው ማን ጮኸብሽ ነው እንደዚህ የምትይው በቃ ሁሉም አንተንም ጨምሮ ሁላችሁም ትጮሁብኛላችሁ ሲጀመር እኔ ጭራሽ አዎ አንተም ጮኸብኛል እኔ ደግሞ መቼ ነው የጮሁብሽ ጮኸብኛል ዳጊ ምን ጀመርሽ ምን ጀመርኩ እንዴ ታዲያ ከመቼ ጂን እንደዚህ ምንት ማንጮ ሁልሽ ምን ተፈጥሮ ነው? ስራ ይለቃል ነው ምንት ጦልብኛለ እኔ አንተ ማሺ ምን አድርገሽ? በቃ ብዙ ጊዜ ነው ምን እንደሆነ ጉዳዩን ልርሳ እንጂ የተሰማኝን ስሜት በሰዓቱ ግን እና ማን እንዲሰማኝ እንዳደረገኝ አልረሳሁም። አክቲ የማይመስል ነገር አጥተ እኔ ይመስላል። እኔ ምንም ትዝ የሚል ነገር የለም እዚህ ቤት ስንሰራ አለ። አንድም ቀን ተናግሬሽ አላውቅም። አይ በቃ ሆነም ቀረም እኔ ከእንግዲህ ጽናት ላይ አልሰራም። አልተውንም። ምን ማለት ነው አልሰራም? አልተውንም። እንዴ ቀልደን እንደሽ ስራ እኮ ነው ማኪ በቃ ከእንግዲህ የጽናት አክተሮች እናንተ ናችሁ ኦዲንስ እንዲያቅልኝ የምፈልገው ነገርም አሳውቃቸዋለሁ ገብቼ ከጽናት ላይ ወጥቻለሁ አንቺ ቃልሽ እንዲያሽማሽ ምንድን ነው የት ነው የምትወጪው በቃ አልሰራም ከእንግዲህ ቢቀጠል ምንስ ቢፈጠር ለምንማለት ነው? ሰውን ችሎ መኖር በጣም ከባድ ነው። ሰው መቻል ነው የሚከብደው። እንደዛ የሚባል ነገር የለም። የተነጋገረች መፍታት ለምትችለው ነገር ስራዬን አቆማለሁ? ምን ማለት ነው? ምንድን ነው እስከ መቼ ቆ የተለየ ምን ተፈጥሮ ነው በቃ ደከመኝ እንዴ! ሁሌ ሁሌ ሁሌ ቻይ ትለኛለህ፣ ሁሌ ሁሌ ተነጋግረሽ ብቻዬ ትለኛለህ እንዴ። እስከ መቼ ነው እኔ ተነጋግረሽ የመፈታው እና የምችለው? እንደዛ መሆን ያለበት፣ ሰው ተነጋግሮ ነው መፍታት ያለበት ትልልቅ ሰዎች አይደለም እንዴ? ስራዬን አቆማለሁ። ለማን ብለሽ ነው የምታቆመው? ስራ እስከ ማቆም የሚያደርስሽ ምን ተፈጥሮ? እኔ እስከ ማቆም ምንም ነገር የለም፣ ወይም አላውቀው ነገር ካለ ንገሪ። በቃ አልፈልግም መቀጠል፣ ምን ማለት አልፈልግም ች ስላልፈለግሽ ብቻ እኮ ነገር የለም። በቃ መቼ የማትረዳኝ ማለት ነው? እንደውም በቃ ሄጃለሁ። ፍራንክ ነው። እሺ ፍራንክ ነው። ተባባሪ ነሽ እንጂ ለነገሩ፣ ሁሌም እሷ ነች የምትተባበረሽ። ሁሌም እሷ እጅ እንዳለበት አውቅ ነበረ ሸፍጥና ደባችሁን አውቃለሁ። እኔ ምንም በመጠጥ ነው በምንድን ነው በመድኃኒት ነው? በፍቅር በፍቅር ኒኑ የኔ ፍቅር አልኳት። በቃ ፈሰሰች ፈሰሰች። እናንተ ሰው አይደላችሁም። ዝም ብሉ። ምድር እያንዳንድሽን አገኘሻለሁ በተናጠል። የአንድ ተማሪ ስቱዳንት ቀልድ ቁም አለ። ማን ጀቴ ብዬ ነው ማቆም፣ አላቆመም በቃ ሆነ። ነ ግን ባለጌ ናችሁ። ማር ማታልፈ ነገር ቢኖር እሱ እኔ ፕራንክ ትቼ ነበር። አሁን ልጀምር ነው መስራት መሰራራት የሚለ ነገር አስፈላጊ አይደለም። ሲጀመር ድምፅም እያቀዳሽ ነው። አዎ ጎበዝ አልገባህም። አሪፍ ተቀዳልሽ። አሪፍ ተቀዳልኝ። ትደልተው ደግሞ አሪፍ ከሆነ ደልትልሻል ደልታለ። ወደክ ይገባል። በቃ የመልስ ምቱን ጠብቁ ጋይስ። እንደሚሆን እናደርገዋለን። መላ መላ ይለዋል። ወዳችኋለሁ።